ሲወጣ አላት ነው ሙሌ ልንገር አንተ ነፋለው ቁራው ያለው እኮ የጸጋ ባል። እሺ፣ እንደሱ ካልንማ በየሚዲያው ከወጣማ ብዙ ታሪክ ይወጣል እኮ ስላልወጣ ነው እንጂ። ስማ፣ ሲጀመር ሴት ልጅ ትዳር ይዛ ባል ይዛ ባሏ መልካም ሆኖ አጉል አባትሽ ልሁን ካላለ ወይም ደግሞ አጉል ነፍስ አባት ችልውን ካላለ የባልነትን ክብርና ግሬስ ይዞ ቤት ውስጥ ከኖረ ሚስት ውጭ ነሂድ አታይም። ይህን አስረግጬ ነገር ግን ቤት ስራ ስራ እያልክ ጠዋትና ማታ እየወጣ ጠዋት ማተ ማታ የምትገባ ከሆነ ለሚስትን ቼክ የማታረግ ከሆነ ለሚስት የሚሰጣትን ክብር ካልሰጠ ትሪት የማታረጋት ፍቅር የማሰጣት ከሆነ ኦፍኮርስ ሌላ ቤት የምትመለከተው ትዳር ሌላ ቤት የምትመለከተው ወንድና ባልና ሚስት የሚሰጣጡት ፍቅር ያምራታል። እና መጀመሪያ አንተ ባሉና ቤት ውስጥ ባሉነ ተመልከት። ስናውራ ባላንስ አድርገን እናውራ ምልበት ምክንያት ለዛ ነው። ለማ እኮ እስከዛሬ ተገትሮ የቆየው በፍቅር ምክንያት ነው። እዛ አደባባዩ ላይ አስፓልቱ ላይ ለማ ያበደው በፍቅር ምክንያት ነው። እዛ ተገትሮ ያለው ነው። ጸጋ ስትል ከሰከስ አንተ ነህ ባለቁላው፣ አንተ ነህ ባለቁላው በግያ ረደያ የሚገፋው የጸጋባል ወንድ ነው። እግዚአብሔር ያሳይ። ልንገርሽ ልንገርሽ፣ ምን ልልሽ ፈልጌ ነው ባላንስ እናድርገው የምልሽ በምን ምክንያት ነው አሉ? በሁሉም ወገን በፍቅር ምክንያት ራሱን ያጠፋ ወንድ አለ። ኦፍኮርስ አለ። ታንቆ ሞ ተነፍሰው የምናውቀው አለ በየሰፈራችን። በፍቅር ምክንያት ራሷን ያጠፋ ሴት ትኖራለች። አዎ ትኖራለች። አየሽ፣ ባላንስ እያደረግን ነው። እናውራው ነው እናንተ ነገሩን ወደ አንድ ጎራ ተወስዱና እዛ ጋር ጥብቅ አድርጋችሁ ታቆይታለች። ወንዶች ወንዶች ያው ከገነት አስባርራችሁ በፐርሰንት ከወሰድ ነው ባላንስ እናድርገው እኮ በፐርሰንት ከወሰድ ነው ወንድ ልጅ የወንድ ልጅ ቅጣት ይበዛል። ወንድ ልጅ የሚያደርገው ነገር ይበዛል። ይችላለሁ ሊያ ነው ጸጋንና ለምን መሰለሽ፣ ለምሳሌ የምትሰጠኝ ባሏን አስተኝታ ሀብታም ሆና አንድ አንድ ፍሬ ልጅ ውጪ የምታማግጥ አለች። እኮ እየነገርኩ እኮ ነው፣ ባላንስ እናድርገው። ምክንያታቸውን እየነገርኩ ነው። ባል ስትሆን ባል ሁና ቤት ውስጥ እንዴ አባታቱና ሁሉም ሁሉም። አሁንም እኔ ሁሉንም በጅምላ አልጨብ አብዛኛውም ዶሚኒክ የሚያደርገው በዚህ አይነት ነገር ያው የታወቀ ነው። የኛ ወንድ ላይ ነው ያለው። አንደኛ ነገር ሴቶቹን በገንዘቡ ነው፣ ሲጀመር ገንዘብ ነው የሚባሉ ነ ገንዘብ ለዛ ነው እና ገንዘብ ገንዘብ ከዛ በኋላ ቤት ውስጥ እንደ ሰራተኛ አርጎ ቤት ውስጥ አገልጋይ ነው የሚያደርጋት። ገንዘብ ብላ ነው አይገባችው። ላዩ ላይ ቺክ እንዳለ ይቀያይራል ምናምን ምናምን። ግን እኔ ማይገባኝ ል አንድ ነገር እንደ ልምድ ልጠይቅሽ እና አገር ቤት በጣም በቃ የመጨረሻ የሚሰማው ምንድን ነው? እነዚህ ያለን የሚሉ ሰዎች ገንዘብ አለን የሚሉ ሰዎች ቺኮቻቸው ቤት አሉ ልጆች አስወልደዋቸው ምናምን ሌላ ቺክ ሁሉም እንዳላቸው ውጭ ነው የሚወራው አንድ ሴቶቹ ይሄንን ሲሰሙ ህይወታቸው ላይ የሆነ ነገር አያደርጉም። እንደ ላይክ ኖርማል ነው። አሁን እኮ ባለ ትዳር ወንድም አማገጥ እኮ አይደለም አይደለም። የራሳቸውን ነው የምልህ። ራሷ ባለ ትዳር ቤት ውስጥ ያለችው እናት ልጅቷን ነው የምልህ። ንብረትን የሆነ ነገር ማስተካከል አይችሉም። እንደ ላይክ እንደሚሄዱ ካወቁ ያውቃሉ። ሌላ ጋር እንደሚሄድ ያ ባለ ትዳር ባሏ እንታቃለች። ሌላ እንደማያማግጥ ግን አንገታቸውን ደፍተው ቁጭ ብሎ መጨረሻ ላይ እንደዚህ ሲበተኑ በባዶ ሲሄዱ ምንድን ነው የሚያደርጉት? ምንድን ነው አልገባኝም። በህግ ነው ህጋዊ ጋብቻ ነው ወይስ ዝም ብሎ አምጥቶ ነው የሚያኖሯቸው? ደረጃ ሴት ለች አሁን ብዙዎቻችሁ የምትሉት ሴት ልጅ ገንዘቡን ብላ ከገባ ይችላላችሁ። ገንዘብ ብላ ከገባች እቃ ናት። መጀመሪያውኑ ለገንዘብ ብላ ከገባች ግን አሁን በዚህ በዚህ ሰዓት ያሉትን ሴቶች አይደለም እያወራን ያለው ያለ ነው። እናቶቻችን ወይንም ደግሞ ከኛ በፊት የነበሩት ሴቶች ለገንዘብ ብላ ትዳርን የመሰረተች ሴት የለችም። ለገንዘብ ብላ የወለደች ሴት የለችም። እንደውም ካልክ ድሮ ላይ እኮ መውለድን በጣም የሚፈራበት ሰዓት የልጅ አስጨርሰኝ የልጅ እናት መሆንን የሚፈራበት ከማንም ይሁን ማንም አረገዝክ ስትባል ተሸማቀ የምትሆኑበት ነው። አሁን ነው እንደውም ስትወልድ አብታም ከሆንክ ብለው ምናምን የሚያደርጉት ሲቀጥል ሴቶቹ ባለትዳር እንደውም ባለትዳር ያለው ነው እንዳይፈልጉም እዚህ ከተማ ላይ ካየ ምክንያቱም አይጨቀጭቃቸውም። ተረድተኛል የምትፈልገውን ነገር ታረግላታለህ የቤት ለች ምናምን ምንም ነገር ኃላፊነት የሚባል ነገር የለባትም። ሊያየ ለገንዘብ ብላ ወለደች ሴት የለችም። ስት የሰማዎች መሰለኝ አሁን ላይ አሁን ላይማ አለ። ድሮ ግን ለገንዘብ ብላ ወለደች የምትባል ሴት አልነበረችም። ስሚ ይኸውልሽ ቤተሰብ እራሱ እኮ ሲያጭልሽ እንደው ምን አለው ነው የሚባለው እኮ

አንተ ብር ሳይኖርክ ሚስት ለምን ታገባለ? ምን ልታበላት ነው? ልጅና ሚስት እንደ ለምን ፍቅር ፍቅር እኮ በቂ ነው። መጽሐፍ ቅዱስም እኮ የቤቱ ራስ ወንድ ልጅ እኮ ነው። ሴት ልጅ የምታገባው ወንድ ባል ባል መሆን ሳትችል ሚስት አታገባ። ማትመኝ አቅም ሊኖርክ ይገባል። ሀብታም ባል እያገባችሁ ተጫወቱብን አትበሉ። ገዝቷችሁ ነው ወይ? አደለም ሀብታም ባል። አሁን እኮ ስለ ሀብታሞች አደለም እያወራን ያለ ነው ሙሌ። ስለ ሀብታም አደለም። ስለ ሴቶቹም ላልከው መልስ እየሰጠን ነው። ግን በፊት ላይ ላልከው በፊት ላይ ሲጀመር ቤተሰብ የሚለው የቤቱ ራስ ወንድ ልጅ ነው። ቤቱን ማስተዳደር ያለበት ወንድ ልጅ ነው። ቤት ያለውን ስራ ደግሞ ሴት ልጅ ነው የምሸፍነው ብለው ነው ቤተሰቦች የሚደሩት። ስለዚህም አቅም ሊኖር ይገባል። ሚስት ለማግባት አቅም ሊኖር ይገባል። ምን አለህ ተብለ ትጠየቃለን። በዚህ ዘመን ግን ሴቷ ምን አለው ብላ ካገባች በኋላ መጨረሻ ላይ ያምር ይችላል። ገብቶሃል? ፍቺ ነው የምታየው ፍቺ ነው። ምን እንዳለ ታውቂያለሽ። አሁንም እኮ ወንዱ ልጅ ምን አለው ብላ ማግባቷ ያች ሴት ጥቅመኛ አስብላትን? ያቺ ሴት አሁን ይኸውልሽ፣ ምን አይነት ሴጋ ይሄዳሉ መሰለሽ? አሁን እነዚህ አንዳንድ ወንዶች፣ ብር ያላቸው ወንዶች። አሁን ለምሳሌ አንድ ሴት ትክክለኛ ትዳር ስትፈልግ እሷም የራሱ የሆነ ነገር ሊኖራት ይችላል። ከሌላት ግን ወንዱ ነው ሊኖረው የሚገባው። በቃ ስራ ሊኖረው ይገባል፣ ማስተዳደር ልጁን ያስተምራል፣ ልጁን ያበላል፣ ይችላል። ያን ነገር ወንዱ ላይ ነው፣ ምክንያቱም ሴቷ አርግዛ ቴንኪሮዚ የኔ ፍቅር አርግዛ በተኛች ሰዓት ባህሏን ፕሮቴክት የሚያደርጋት ስለዚህ ወንዱ ሊኖረው ይገባል። አሁን ምን አይነት ሴት ጋር ሄዳሉ መሰለሽ የአሁን ወንዶች ከላይ እስከታች ለዋለ ኢንቨስት ያደረገች ሴት ጋር ሄዳሉ። ሰውነቷን ተሰርታለች፣ ቂጧን ተሰርታለች፣ ሁሉ ነገሯን ተሰራርታለች። ያቺ ሴት ምን ማለት ናት? ገንዘብ ፈላጊ ናት። በቃ እነሱ ደግሞ እንደዛ አይነት ሴት በቃ እንደዛ አይነት ሴት አትራክት ታደርጋቸዋለች። እነሱ ጋር ሄደው ከእሷ ጋር እንደፈለጉ ይሆናሉ፣ እንጆ ያደርጋሉ። ከዛ ምን ይላሉ? ሴት ልጅ ጥቅመኛ ናት፣ ገንዘብ ትወዳለች። እንደዚህ አይነት ጥቅመኛ ነው በመሀል አትግቡ። ሳወራ አሳቤና እኮ ገባ። አሁን እናንተ ስታስጠሉ በጣም ምታስጠሉት እንደዚህ። ደግሞ በቃ እያወራው ነው ስነ ስርዓት ይኖር። እስካሁን እያወራ ሳወራ ሄድ ነገር ትልልቅ ቦታ ላይ ይዘንሽ፣ ከአበሻ ጋር ተገናኝተህ አታውቅም፣ አውርተህ አታውቅም፣ አካሄድ አለልህም። አካሄድ አውርቼ ስጨርስ፣ ከዛ ታወራለህ። እንደ ሺህ ዓመት አላወራም እኮ ጥቅመኞች ናቸው ብለህ ለማለት ጥቅመኛ ሴት ጋር የሄድከው ገንዘብ ፈላጊዋ ጋር፣ እላያዋ ላይ ገንዘብ ያፈሰሰች ሴት እኔ ላይ ገንዘብ ሳፈስ፣ ከላይ እስከታች ስሰራ አንተ ጋር ብመጣው በቃ ኮምፕሊት ገንዘብ ፈልጌ ነው። አንተ ደግሞ አትራክት የምታደርግ ሴት ወንዱ አትራክት የምታደርገው ሴት ያቺ፣ ከላይ እስከታች ትዳር የምትፈልገዋ፣ ልጅ የምትፈልገዋ፣ ኑሮ የምትፈልገዋ ለኑሮ የሚያስፈልጋትን ገንዘብ እንጂ ቁሳቁስ አይደለም የምትፈልገው። በቃ ታስተዳድራታለህ ወይ ትክክለኛ ትዳር የምትፈልገው እናንተ ወንዶች ግን፣ አሁን የአሁን ወንዶች፣ የአሁን ሴቶች እንደምትሉ፣ የአሁን ወንዶች የምታዩት እላይዋን ነው። እላይዋን ታያለህ። ያቺ ሴት ላይ ኢንቨስት፣ ትዳር ስትገቡ ያለውን የሴት ነገር ነው እንጂ ማውራት አለብህ። አሁን እዚህ ጋር ከላይ ከላይ ክለብ ላይ ሄደህ አግኝታት ገንዘብ የተቀባበለችን ሴት ገንዘብ ሴቶች ጥቅመኞች ናቸው ማለት አትችልም።

ለዛ ነው ነገሮችን ባላንስ አርገን ያው አስኬ፣ እንደዚህ ተናገረ አስኬ እንደዚህ ያለ ተብሎ ሊገነን የሚገባ ጉዳይ አልነበረም። የተነሳብንበት ፖይንት ያ ስለነበረ ከርዕሱ እየወጣን ስለሆነ ማለት ነው እለ ሁሉም ጋር ደግሞ መልካም ሰው አለ ከሚለው ነገር አንጻር ነው ነገሮችን ለማየት የሄድኩበት አንገል። ገባሽ ብዙ ሰው ሴቶችን የሚበድል ወንድ ሊኖረው ይችላል። ወንድን የምትበድል ሴት ልትኖር ትችላለች፣ አስኬ ከምን ተነስቶ ይሄን ሊል ቻለ የሚለውን ነገር ከራሱ አንግል እንግዲህ ለማየት ስረዳና ስሞክር አስጌ ምናልባት ያዘነበት ሰው እኮ ሲያዝን ሲከፋ አሲድ የሚደፋበት አገር ላይ ነው የምንኖረው፣ ጋይስ ሴት ልጅ ላይ አሲድ ህፃናት ሴቶች፣ ህፃናት ሴቶች በየጊዜው የሚሞቱበት አገር ላይ ነው የምንኖረው። ከተነሳንበት ፖይንት አንጻር ነገሮችን ማየት ይገባል ሁሌም። ሴቶቹ ወንዶቹ ወንዶቹ ወንዶቹ ጣት የምትቀስሉት ወደ ወንዶቹ ወንዶቹም ደግሞ ሴቶቹ ሴቶቹ የተራራቅን የተራራቅን ነው የሄድን፣ ያለ ነው እና ምንድነው ፖይንቱ ምንድነው ሶሉሽኑ የሚለው ነገር ላይ ሁሌ አናወራ። በፖለቲካውም ስትመለከቱ እኔ እንደዚህ ሆኜ እኔ እንደዚህ ተፈጥ እኔ ብለን ጨርሰነዋል። ሁሉም ነገር እንዳለ ሆኖ ግን ሶሉሽን መፍትሄ የሆነ ሀሳብ ምንድን ነው የሚለው ላይ መነጋገሩ የተሻለ ነው ብዬ ነው የማስበው። የሴቶች ጉዳይ መስሪያ ቤት የሚባለው ኢትዮጵያ ውስጥ ያለው መስሪያ ቤት በጣም ብዙ ነገር መከታተል